ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቀያችሁኒ አለሁ እግዚአብሔር መስገን ያላችሁበት፣ በሰላም ክርስቶስ ይብዛላችሁ። የትዳችሁ ውድ ቤቶቻችን በድጋሚ በአዲስ መረጃ ተመልሽ መጥቻለሁኝ። እንኳን አድርሳችሁ ውድ ኦርቶዶክሳውያን፣ ለጻድቁ አባታችን አመታዊ መታሰቢያ ክብረ በዓል እንኳን አድርሳችሁ፣ እንኳን አብራ ድረሰን ማለት ወዳለሁ ከወዲሁ በዚህ ቪዲዮ የምንመለከተው እንግዲህ ምናልባት በሳዑዲ ለሚኖሩ ኢትዮጵያውያን ወንድሞቻችን ሊጠቅም ስለሚችል ይህ ቪዲዮ በደንብ ሼር አድርጉላቸው ማለት እወዳለሁ። ድግ ሰዎች እንግዲህ አንድ ኢትዮጵያዊ ሰሞኑን እጅግ የሚያሳዝን ተግባር ፈጽሞ በሳዑዲ ያሉትን ኢትዮጵያውያን መከፋፈል፣ እንዲሁም ህይወታቸውን አስጊ ሁኔታ ላይ መሆኑን ያሳያልና ምናልባት ይህን ቪዲዮ ቢያዩ ይጠቅማቸዋል ብዬ አስባለሁ። በደንብ ባድርጋቸው ጓደኞች ካሏቸው ሼር አድርጉላቸው ማለት እወዳለሁ። ወደ መጨረሻ ላይ በደንብ አድርገን የምናየው የሆነ ጉዳዩን እንዲሁም የኢትዮጵያ ባንዲራ ጉዳይ መጨረሻ እሳት ሆኗል። እንግዲህ የተቃጠለ የሚያሳይ ቪዲዮ አንድ ቪዲዮ በጣም ብዙ ሰዎች እያነጋገረ ይገኛል። ለማንኛውም ማሳያቸውን ሀሳባችሁን የሚሰጡበት ይሆናል። በቅድሚያ ግን ወደዛ ከመሄዳችን በፊት በዛሬው ዕለት ከሚከበረው በዓላችን ከጻድቁ አቡነ ገብረ መንፈስ ቅዱስ በዓል አከባበር ድምቀት በዓሉ ድባብ ምን ይመስላል የሚለውን እንዲሁም ዕለቱን አስመልክቶ የተሰጡ ትምህርቶችን የምንሰማለን። ዘማሪዎችም አሉ። ወደ እነዚህ እንሂድና በደንብ አርጋችሁ ቪዲዮን ጉልበት ስጡት ላይክ እያረጋችሁ ጀምሩት። አሁን ቀጥታ እስኪ ከዘማሪውን ጀምርና

እንደምታዩት በዛሬው ዕለት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በእንደዚህ አይነት መልኩ በዓል ረፍታቸውን አስመልክቶ እየተከበረ ይገኛል ማለት ነው። ጸድቆ አባታችን አቡነ ገብረ መንፈስ ቅዱስ በረከታቸው ይደርብን። አንድ አጠር ያለች እለቱን አስመልክቶ ከአባታችን ትምህርት ንስማና ወደ መረጃው። ስለዚህ ገብረ መንፈስ ቅዱስ ተነሱና በላሊበላ ተነሳና ወደ ዝቋላ ዝቋላ ተራራ ከሄደ በኋላ አሁን ዝቋላ ያተራረው ትልቅ ባህር ነበር። አሁን ጎሎ ነው። የስላሴ ቤተ መቅደስ አለ። የስላሴ ዕለት ባህሩ በሙሉ በብርሃን ተበልቶ ነው የሚያ እኔ አንድ አመት ከሰባት ወር ቆይቼበታል። አሁን ይህ ጮቢ ባታ የሚባል በምድረ ከብድ በታች ታውቁታላችሁ። ጮቢ ባታ የሚባለው እኔ ነኝ የመሰረት ኳት መጀመሪያ አባ ሰሎሞን እና እኔ እስር ቤት ስንታሰር ምድረ ከብድ ሁነን ማለት ነው እና ስንታሰር መጨረሻ አባ ሰሎሞን የታዱ ቡታጅራ ማረሚያ ቤት ሲገቡ የጭርቆስን ቤተ መቅደስ ሰሩ እስር ቤቱ ላይ። እኔ ደግሞ ከእስር ቤት በሁለተኛው ቀን እዚህ ቡይ ላይ ወይዘሮ ሔዋን የምትባል መነኮሳት የሚወዱ ትልቅ እናት ነበሩ፣ አሁን አሉ። እሳቸው መጥተው እኔን አስፈቱ። እዚያ እጅ እዚያ ጉረዛዎች አሉ። የተለየ ቦታ ነው። ከምትረከብ ወረድ ብሎ ነው። ባታ ደኔ ነኝ የመሰረትኩ አባ ሰሎሞን ከዚያ ከወጡ በኋላ እኔ ሲያቅበዘብዘኝ ወደ አዲስ አበባ መጣሁ። እሳቸው ገዳም ይህን የመሰለ ገዳም ገደሙ። መቼስ አንዳንድ ጊዜ አንዳንድ ፍየል ትወለድና ና አንዷ ስንክሳር ትሆናለ። ወበዛት አንዳንዱ ደግሞ ወናፍ ይሆንና እሳት እፍስ ያደግ ነው። እንደዚህ ነው። ይህን መከራ ማን ይቀበልልኝ? እና የሚገርመው እንደዚያ ስለሆነ ገብረመንፈስ መንፈስ ቅዱስ ካሉበት ቦታ ቅዱስ ላሊበላ ተገናኙ፣ ሰላም ተባባሉ፣ ጸለዩለት። አሁን መሞቻ ጊዜ ማረፊያ ደርሷል አሉት የላሊበላ የቅዱስ ላሊበላ እረፍት ለገብረ መንፈስ ቅዱስ ታያችሁ። ነገር ግን ከመሄድ በፊት እዚያ የሰራውን ቤተ መቅደስ እንደነገርኩ ሰርተልኝ ይዳሉ ማንን ሰራላቸው? ደብረ ዘይት ላሊበላንና አዳዲ ማርያምን ቅዱስ ላሊበላ ሰራላቸው ከሆነ መድኃኒዓለም ተመልሶ አራት ቀን አላደርም ሰኔ አስራ ሁለት ቀን ቅዱስ ላሊበላ በክብር በይባብ ያረፈ። ክብር ለመድሃን ያለሉን እና ወደ ትንተ ነገሩ እንመለስና የዛሬው ባል ንጉሱ መቼም የኢትዮጵያ ነገሥታት ደርግ የሚባል ወንበዴ ቤተ ክርስቲያኗንም አገሯንም ድራሹን አጥፍቶ ሄደ። ዛሬ እንደ ሌሎቹ ሀገር ንግስና ኑሯት እንዳትቀጥል እንደ ሩሲያ እንደ ሌላው ክብር እንዳይኖራት አድጎ ንጉስ አፍኖ የገደለ ወይ ጠብቆ ሀገር አላቆየም። ታሪኳን ርስቷን ጉልቷን ምንነቷን አፈራርሶ ልጆቿን መስቀል አደባባይ ላይ አውድሞ ያንን ያደረገ የቤተ ክርስቲያንን ታሪክ በሙሉ አጥፍቶታል። ቅዳሴ እንዳይቀደስ ግቢ ገብረል እየተቆለፈ ክርስትና እንዳይነሱ ቤተ ክርስቲያኑ ሀዚ እንዳትደርስ ያደረጋል፣ እሱ ነው። ታሪክን መናገር ትክክል ነው። የምትወዱት ካላችሁ ዳችሁ ዝምባብዌ ንገሩት። ያሳዝናል። ንጉሱን በሌሊት አፍኖ ባይገን ዛሬ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንደ ፑቲን ተከብራ ትኖር ነበር። ክብር ለመድኃኒዓለም፣ ያለሚሆን ተከብራ አምረባት ትኖር ነበረ። ስለዚህ ያሆነ ያሆነ ቤተ ክርስቲያን በዚህ መልኩ እንዲሆነች። አሁን ውሻ በቀደደው ጅብ ይገባል። ሌላ ሁሉ እየመጣ ቤተ ክርስቲያንን እንደ አዲስ አድርገ ነው እንናገራለን። የደፈሯት ሌሎች ናቸው። በተደፈረችበት በዚያ ገብተው ደግሞ ሌሎቹ አካጥለዋታል፣ የሚፈልጉትን አርገዋል። ግን ቤተ ክርስቲያን አለች፣ እነሱ የሉም። ክብር ለመዳን ያለሚሆን አለች ትኖራለች። ሰላምና በእርግጠኝነት ነው ምነግራችሁ፣ የዚች ቤተ ክርስቲያን ክብር ልልናዋ እንደ ቀድሞ ይመለሳል። እኛ እንጠፋል። እንደ ኤሊ ልጆች አስደፈርናት። እኛን እንደ አፍኒን እና እንደ ፊናስ ያሁን ከዚያ በከፋ መልኩ የእኛ ኃጢአት ቢገለጥ ኖሮ እግዚአብሔር ማሪ ስለሆነ ታግሶናል። ቁናው ሲሞላ አንድ ቀን ጎርፍ ይወስደናል። የራሳችን ናት። ስለዚህ እግዚአብሔር አመላካችን ድንግል ማርያም እናታችን በቸርነቱ እግዚአብሔር ይጠብቀን። ምን ለማለት ፈልጌ ነው? የነበሩ ነገስታት ለሃይማኖታቸው ቀና ስለነበሩ ባላቶች በሙሉ በጾም እየሆኑ ሲያስቸግሩ ተድላ ፍስሐ፣ የስጋ ፍስሐ ስለማይኖር በጾም ወቅት ስለዚህ እነመባጽወን ወደዚህ አምጥተው መጋቢት አቦ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጾም ስለሆነ በዚህ ሰዓት ለፍቅር መግለጫ እንዲሆን ጥቅምት አምስት ቀን እንዲከብር ያደረጉት ንጉሱ ናቸው። እግዚአብሔርን አመስግን ሆነ የለም ማንሳት ነው። ያንንም የሚያነሳሁት የለም ማንሳት ነው። ሌላ ደግ መጋቢት መድኃኒ ያለምንም ጥቅምት ላይ ያመጡት በዚህ ምክንያት ነው። ስለዚህ ሰው ፍቅሩን ይገልጣል። አርዶ ጠንቆ ዳውን ሲያበላ ሄዶ ነገስታት እንደነበሩ ሰው ሲበላላቸው ነው ደስ የሚላቸው። ዛሬ ደስ የሚለን እኛ ስንባላ፣ የእኛ መራብ፣ የእኛ መጠባት፣ የእኛ መሰቃይ ደስ የሚለው ብዙ ነው። ግን ይገርማል። ስለዚህ እግዚአብሔር አምላክ ማስተዋሉን ያድለን። ለመምህራችን ቃል ያሰማልን። ተሰማችሁት በዚህ በአጭር ደቂቃ ውስጥ የቅዱሳን ገድል የጻድቁ አባታችን አቡነ ገብረመንፈስ ቅዱስ አመታዊ መታሰቢያ ክብረ በዓል አስመልክቶ አስተምረውናል። ቃል ት ያሰማልን። አሁን ቀጥታ የምወስዳችሁ ምናልባት በሳኡዲ የምትኖር ውድ ኢትዮጵያውያን ይህን መረጃ በደንብ አድርጋችሁ እንድታዩት ተጋብዛችኋለኝ። ሰሞኑን እንግዲህ እንደሚታወቀው አንድ ኢትዮጵያዊ ወንድም የሳኡዲ ዜጋ ገለዋል በሚል መረጃ ሶሻል ሚዲያውን በጣም በስፋት እየተነጋግሩበት ይገኛሉና ታዲያ ይህን አስመልክቶ ኢትዮጵያውያን በዚህ ጉዳይ መከፋፈል ታይቶባቸዋል። እንደ አንድ ኢትዮጵያ የምን ማድረግ አለብን የሚለውን ከወንድሞቻችን ሀሳብ እየሰማን አንዳንድ ሀሳቦችንም ማጋራችሁ ይሆናል። እስኪ ምንድነው የተፈጠረው የሚለውን ከአንድ እህታችን አጠር ባለ መልኩ መረጃውን ሰምተን እስኪ ይህም ቪዲዮ በጨዋ ደንብ ለማውራት እሞክራለሁ። ከወዲሁ ግን እንድት እንድትገነዘቡት የምፈልገው ነገር እያልኩ ያሉት ነገር ገዳይን እና በረታታ ሳይሆን የኛ ሀበሾች እግዚአብሔርን የሚያቀያቀዋል የሚያቀያቀው አንዳንዶቹ አረቦች እኮ ገድይ ለምን አልጠፋም ነው የሚያሰኙት እግዚአብሔርን ማለት ነው። ምንድነው አንድ የሚባል አባባል አለ፣ በገዳይ አትፍረድ ሟች ማናዳጅ ነው። በቃ የሆነ ጊዜ በቃ ተስፋ የሚያስቆርጡ በቃ ጥፈቻቸው ልጥፋ የምትለው አረቦች አሉ። እግዚአብሔርን እኔ እኔ ሴቷ እጀሌ ቦምብ ቢኖር እግዚአብሔርን ነው የምላችሁ፣ ቃል ለምድር ለሰማይ፣ የዛች ቀን እጀሌ ምንም ነገር ስለሌለ ነው ቢኖር። ህፃን ሳይቀራለች ቤት ውስጥ አራ ሲታቀበኝ እንደ ቤተሰብ ነው ያንገበገቡኝ። እርም እየስትቀምጮሁ ማለት ነው። ቦምብ ኖሮ እጀሌ አብሬያቸው አፍርጫው በጠፋ፣ እንዴት ደስ ባለኝ። በቃ ያን ሳታስበ ቆርታ ዓለም በአንተ ጥፋት ሙሉ ሀበሻ እንደሚሰቃይ፣ በአንተ ጥፋት ሙሉ ሰራተኛ እንደሚንቋሸሽ እያወቀ ግን የሆነ የሚፈታተን በቃ ደም ሀበሻነት ደም ውስጥ እንዴት በቃ አትፍረድ፣ ይፈረድብሃል። እኔ አልፈርድም፣ እግዚአብሔር በሚያውቀው አልፈርድም። እንዴ በቃ ቢነከሱ ቢዘለዘሉ ደስ የሚሉኝ አረቦች አሉ። እግዚአብሔር ይገደሉ ይብቃ የሚያሰኙ አረቦች አሉ። የሆነ አረብ ሲሞት ምናምን አበሻ ሲገድል ያለ ነው። ሀገራቸው ላይ ነው መንካት አንችልም፣ ይታወቃል። ግን እንዴ አናት ላይ እኮ ነው የሚጸዳዱብን፣ አናታችን ላይ ቢገደሉ ቢሰቀሉ አጥፍቻቸው ልጥፋ የሚያሰኙ ስንት አረቦች አሉ። መሳላቸው እግዚአብሔር በሚያውቀው የኛ ልጆች ፍለጠው፣ ቁረጠው፣ ይሰቀል፣ ይገደል፣ ምናምን ምናምን፣ በጣም ብዙ ልጆች ታዝበያለ። አሳልፌ ልሰጠው ፎቶ ላውጣው ነበር መሳሪያ ያለ እንደዚህ ላደረገው ነው። እናንተ አሳልፋችሁ ሰጣችሁትም አልሰጣችሁትም ሀባይ ያለው አረብ ሀገር ነው። እና በምን ካሜራ ነው የሚባለው? ተፈልቅቆ አፈር ውስጥ ቢገባ ከአፈር ጋር ቢፈጭ ቢቀላቀል ፈልቅቀው የሚያወጡበት ሀገር ውስጥ ነው ያለ ነው። ማንም ስለደበቀው ማንም ስላጋለጠው ልጁ አይያዝም ማለት አይደለም። እንዳጋጣሚ ሆኖ እድል ተመቻችቶለት በእግሩ በየመን ካልገባ በቀን የትም ቢገባ ጉድጓድ መሰው ያወጡታል። እናንተ ስላወጣችሁ ስላጋለጣችሁ አይደለም። ግን ያበሻ ተንኮል ክፋት ምን ድረስ ነው እያያችን። አሁን በቀደም ለታ ያንን ልጅ እዛ ካሜራ ደቅኖ ሲያሳየን የነበረው ልጅ እንደዛ ሲቀጠቅጠው፣ እንኳን ወንዱ እኔ ሴቷ አልገነፍልም አለመታውም። እንደዚህ አይነት አረቦች አሁን አይገደሉም ይገደላሉ ይገድ አጥፍቾ ልጥፋ ነው የምትሉት። ግን የሰው ሀገር ነው፣ እንታገስ። አንድ ባጠፋው ሌላው እየተቀጣ እየተባለ ዝም እንላለን እንጂ እኔ አልፈርድም። አትፍረድ ይፈረድ ይባል፣ ባጠቃላይ ግን በጣም አሳዘነኝ ልጁ። የኛ ፈራጆች ግን ሁሌ ትክክል ትክክል ናችሁ፣ ሁሌ ፈራጅ ናችሁ። አረብ ሀገር ተቀምጣችሁ ለአረብ የምታሽቃብጡ ደደብ መሃይሞች። የመጣ ነው ለስራ እንጂ እኮ ልንረገጥ አይደለም። ይግደሏቸው፣ ይብቃ ነው የሚያሰኘው። እኔ በመሰረቱ ግደሉ እያልኩኝ አይደለም፣ ግን በቃ እኔ አልፈርድም። በአጠቃላይ አልፈርድም። አንዳንዶቹ ትዕግስትን የሚያስጨርሱ እንኳን ወንድ ሆኖ እኔ ሴቷ ነገርኳችሁ። የምር የምር፣ እንደው ጉራ ምናምን ነው ይመስላል። ሌዛን ቀን እኔ የሚግብም እነሱ የሚሉም ነበር እንደዚህ። ህገወጥ መሳሪያ ዝውውር የለች እና ነው እንጂ ብኖር አብረን ፈንድታናት ነበር። ቁም ነገር እንዴት እንደሚያጨሱ እንዴት እንደሚያበግኑ። አትፍርዱ ለማንም። እግዚአብሔር ይርዳው። እንግዲህ የሚተርፍ አይነት አይደለም ከንበር ከመምጣት ውጪ አበሻ ምን እናደርጋለን። ለእናቱ ጽናቱን ይስጣት። ጋይስ በጣም ብዙ ነገሮች እየተነገሩ ነው የሚገኙት። በተለይ በዚህ በኢትዮጵያዊ ወንድም ዙሪያ በጣም ብዙ ነገሮች እየተወሩ ነው የሚገኙት እና በጥቅሉ ስሜቱ እናንተ ዛው ሳኡዲ አረብ ሀገር ያላችሁ ሰዎች ታቁታላችሁ፣ ምን ያክል ግፍ እንደሚደርስባችሁ። ያው ለስራ ብላችሁ ደግሞ እስከወጣችሁ ድረስ ያው ስራችሁን በስነስርዓት መስራት እስካለባችሁ ድረስ ስራችሁን ትሰራላችሁ። ያው ከዚህ ስትሄዱ ለመለወጥ እስኪሄዳችሁ ድረስ ሁሉ በሰላም ቢቻል በሰላም ለመኖር መጣር አለባችሁ ብዬ አስባለሁ እና ነገር ግን ይህን አስመልክቶ ውዝግብ እየተፈጠረ ነው ያለው። ይህን ኢትዮጵያዊ አሳልፈ እንስጥ ወይስ አንስጥ የሚሉ ለሁለት ቡድን ተከፍለው እንደዚህ ያለም ጥያቄ እየተነሳ ነው ያለው እና እስኪ ይህን ወንድም ሰምተነው እንመለስ ና ምን እያለ ነው የሚለውን እስኪ አብረ ምላሹን ምሳማ ይሆናል የሰው ነፍስ ያጠፋ ሰው ይጠፋል በሳውዲ ህግ፣ የሰው ነፍስ ከቀጠፍክ ነፍስ ይቀጠፋል። ምንም ጥያቄ የለው። ይሄ ህግ ነው የሀገሪቷ ህግ ነው። የሀገሪቷን ህግ ተወውና የሀገሪቷ ህግ መሆን ያለበት ህግ ነው። ጀመር የሰው ነፍስ ያጠፋ ያው እሱም ይጠፋል። በእኛም ሀገር ቢተገበር ዛሬ ላይ ይሄን ሁሉ ሴት እየተደፈረ በጠራራ ፀሐይ ጉድጓድ ውስጥ ባይጣል እና ሜዳ ላይ ባይጣልም ነበር። በየቦታው ድፍት ብሎ የሚቀረው ሰው እንደዚህ አይነት ህግ ቢኖር ሀገራችን ላይ ቀልድ አይበዛም ነበር። የሰው ህይወት እንደዚሁ መቀለጃ አይሆንም ነበር። ፕራውድ በቃ እኔ በዚህ ህጋቸውን በጣም ነው እንዲያውም ደስታ የሚሰማ ኩራት ነው የሚሰማ የህጋቸው ይህ ህጋቸው ወደ እኛም ሀገር መምታት ያለበት ህግ ነው ብዬ ነው የማምነው። እንዲያውም እንደዚህ አይነት ነገር ላይ ድርጊቱን እንዳይፈጽሙ ማስጠንቀቅ ቀድሞ አሁን አንዳንድ ልጆች እኔ ያው ዝሮ ዝሮ ሰው ሲሞትበት እንደ ቤተሰብ እንደ ምናምን ያሳዝን የለን ያ መሆነ ያ ግን ቀድማችሁ ምከሯቸው አሁን የህገ ወጥ ስራ ላይ ተሰማርተው ድንበር ላይ የስንት ወጣት ህይወት ነው እየተቀጠፈ ያለው ገባችሁ አይደለ የስንት ወጣት ህይወት በሰሞኑ የሚወራ ወሬ ነበረ በሳኡዲ በመካ አካባቢ የሆነ ሀበሻ ሰው ገሎ ተብሎ ማለት ነው የእኛ ሰው በዚህ ልክ የሚመቀኘው እናንተ የሚለው ምንድን ነው የእኛ ሰው ነው ፎቶውን የሚያወጣው በእርግጠኝነት ይሄ ልጅ የሚያመልጥ እንኳን በነበር እንዳያመልጥ ያደረገው የእኛ ሰው ነው ታውቃለህ የሚያመልጥ እንኳን በነበር አይገርምህም እኔ ራሱ ባገኝ አንተን አስይዝሃለሁ እንኳን ሰው ይሆን ማለት ነው አንተን እራሱ አስይዝሃለሁ ይሄን ስላልክ ብቻ ይህ ነው በሱ ምክንያት በመቶ ሺህ የተቆጠረ ሀበሻ ሳኡዲ ላይ የሚኖር እንደተበከለ ታውቃለህ አታውቅም በሱ ምክንያት በዚህ በሁለት ቀን ውስጥ እናመልጣለን ሲሉ በጥይት የተገደሉ ሶስት ሰዎች እንዳሉ ሰምተሃል አልሰማም በሌላ በኩል ደግሞ ያ አሰሪው ሲደበድበው የነበረውን ሀበሻ ምን ያክል ነው በሶሻል ሚዲያ ጩኸን ጩኸን አረቡን በገዛ ሀገሩ በገዛ መንግስቱ ያስያዝ ነው። እንደዛ ስለሆነ ደግሞ በሀገራቸው ላይ መገደል አለባቸው የለባቸውም። አገራችን በግጦሽ መሬት የምንጣለው አነሰንና እሰ አገር መጥተን የሰው ሰው እንገላለን። ምን አይነት አስተሳሰብ ነው? ከአንተም ብሶ ደግሞ አፈር ብሎ ብለ መሳደብ ይልጥ ማለት ነው። በመጀመሪያ ደረጃ እስኪ ራስ አእምሮ የኑርህ ማሰቢያ የኑርህ። መጀመሪያ ሰው ከመሳደብ በፊት ዘመድህም ምንህም ሊሆን ይችላል። እሱን የራስ ጉዳይ ያተማርክ መሀይም ማለት እንዳንተ አይነቱ ነው። አስረግጬ ነው የምነግርህ። ጋይስ እንደሰማችሁት ነው። እንደዚህ ያሉ መካፈሎች በተለይ በሳኡዲ ያሉ ኢትዮጵያውያን ላይ እየታየን ያለው አፈር ብሎ አፈር ብላ፣ ልክ የገዳዩ ደጋፊዎች እና ለመንገድ ደልግ የሚሉ ደግሞ የሚቃወሙ እያሉ ስላሉ ወንድማችን ያነሳው ሀሳብ ትክክል ነው ብዬ አስባለሁ። እንደ አንድ ኢትዮጵያዊ አንድ ሰው ከሀገር ተሰዶ እስከወጣ ድረስ የሄደበትን ዓላማ ለማሳካት መጣር አለበት እንጂ የሰው ሀገር ዜጋ እንደዚህ ያለ አጸፋ እርምጃ መውሰድ አግባብ አይደለም ብዬ አስባለሁ። ምንም ቢሆን ባሪያ ልንሆን ልንገዛ ስሄድን ድረስ እዛ ጋር መስራት ያለብን ነገር በስነስርዓት መስራት አለብን እንጂ ከሀገር ወጥተን ተሰደን የሰው ሀገር ዜጋ መግደል ማለት እጅ ከባድ ነው። እየመጣው ያለው ነገር እንደምታዩት እሱ ባጠፋው በጣም ብዙ ኢትዮጵያውያን በመቶ ሺህ የሚቆጠሩ ኢትዮጵያውያን እየተጎዱ እንደሚኖሩ እና በጣም ብዙዎችም እየታፈሱ እንደሚገኙ ነው እየተነገረ ያለው። ስለዚህ ለስራ ብለን እስከወጣን ድረስ ተጠንቅቀን ስራችንን አንገታችንን ደፍተን መስራት አለባቸው ብዬ አስባለሁ እንደሚታወቀው ከሀገር ተሰዳችሁ ስትወጡ በጣም ብዙ ዋጋ ከፍላችሁ ነው የሄዳችሁት ስለዚህ የሄዳችሁበትን አላማ ማሰብ ብቻ በቂ ነው ምንም ብትሆኑ ምንም ቢሆን የሄዳችሁበት አላማ ለመለወጥ እስከሆነ ድረስ እዛ ጋር የስራ ጫና ሊበዛባችሁ ይችላል ገንዘብ እንደዚሁ ስለማይገኝ ሀያ አራት ሰዓት ልትሰሩም ትችላላችሁ ልትሰቃዩም ልትበደሉም ልትሰደቡም ትችላላችሁ። እንደዚሁ ደግሞ እንደአሁኑ ይህን ተግባር ሊፈጽምበት የቻለበት ምክንያት የሰባት ወር ደሞዝ አልሰጥም ስላለው ነው የሚባል ነገር እየተነሳ ነው ያለው፣ እና ያናድላል። በእርግጥ ለዚህ ያለ ውሳኔ ሳትፈልጉ ልትወስኑ ትችላላችሁ፣ ግን ትዕግስት ትዕግስተኛ ልትሆኑ ይገባል። ይሄ ቢቀር የሰባት ወር ብትነጠቁ፣ ቀጣይ አስራ ምናምን ዓመት ልትኖሩ ስለምችሉ ቀጣይ ያለውን ቀሪ ዘመናችሁን በማሰብ ነገሮችን በትዕግስት አይታቸው ተረጋግታቸው ለእንደዚህ ያለ ለደቦ ፍርድ ባስቸኩሉ መልካም ነው ብዬ አስባለሁ። እናንተ እዛ ጋር በምታደርጉት ነገር እህት ወንድሞቻችሁ እየተጎዱ ስለሚሄዱ ማለት ነው። ስለዚህ በተቻለ አቅም ለመስማማት ሞከሩ። ወንጀለኛ አንዳንድ ወንጀኛ ወንጀለኛ እስከሆነ ድረስ ደግሞ ይሄ ግለሰብ እንደ አንድ ወንጀለኛ ሊጠየቅ ይገባል። ያው ሕጉን ቢከብድ ዛጋ ያለው ሕግ በእውነታው ያሳዝናል። ይህ ልጃውን ተያዘ ማለት ያው የሞት ፍርድ እንደሚፈረድበት ይታወቃል። ና ከዚህ አንጻር ልታዝኑለት ትችላላችሁ። ነገር ግን ምንም ቢሆን ያደረገው ነገር ወንጀል እስከሆነ ድረስ ከተቻለ በሀገሩ ህግ ሊጠየቅ ይገባዋል። ይህ የሚሆነው ደግሞ ፈጣሪ የነሳ እድሜ ከሰጠው ምናልባት በእግር አቆራርጦ ወደ ሀገሩ የመግባት ቻንስ እድል ካለው ነው ይህ የሚሆነው ነገር። ግን እናንተ ውድ ኢትዮጵያውያን በየአረቦች ኮመንት ስር እየጸፋችሁ ያለው ነገር፣ ደጋ አደረገ ምናምን የሚለው ነገር ዞሮ ዞሮ የሚጎደው እናንተን ስለሆነ ጥንቃቄ ብታደርጉ መልካም ነው ብዬ አስባለሁ። በዚሁ አጋጣሚ ማስተላለፍ የምንፈልገው አንድ መልእክት አለ። ይህን አስመልክቶ በጣም ብዙ ነገሮች እየተደረጉ ነው እየተባለ ነው። አፈሳም እንዳለ መረጃዎች እየወጡ ነው የሚገኙት። ከቅርብ ወዳጆች መረጃ ሼር እያደረጉኝ ነበረ ብዙ ኢትዮጵያውያኖችን ለማፈስ ተዘጋጅተዋል እየተባለ ነው። ስለዚህ ጥንቃቄ አድርጉ ማለት እወዳለሁ። ጋይስ እንዳያችሁት ከኋላ ይመስለኛል ያው የኢትዮጵያ ባንዲራ የተቃጠለ ነው የሚያሳየው እኔ በዚህ ጉዳይ ምንም ማለት አልፈልግም ለዚህ እናንተ የሚሰማችሁን ስሜት ኮመንት ላይ ጻፉበት በጣም እጅግ የሚያሳዝን ነገር ነው ለአንድ ኢትዮጵያዊ ይህን ነገር ሲደረግ በእውነት ትንሽ የሚያሳዝን ነገር ነው እያየን ያለ ነው እና ምንም ቢሆን ለዚህ ባንዲራ አባቶች ሞተውለታል እነሱ ሞተው እኛን አቆይተውናል ሊከበር ይገባው ነበር ነገር ግን እንደዚህ ሲያደርጉት እውነት በጣም የደብር ነገር ነው ሁላቸውም